እንግዲህ ሽሮዬ፣ ሽሯ ከክብር ከበዲሀውን ቤት የማትጠጣ የምትናፈቅ ዘላለም ያሳደገችን ሽሮ ማለት ነው። ለሽሮ ላይክ ሽር ይገባል ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ ዲና፣ የተከበራችሁ የሙዬ የቤተሰቡ እንደት ናችሁ? ሰላም ናችሁ ወይ? እኔ አለሁ አልሐምዱሊላሂ። እንግዲህ እንጀራን ሰፋ ሰፋ እያረኩኝ ጥያቄም ሁለት ሶስት ኮሜንት አይቻለሁኝ። ወርቁን ባላኩበት ምንድን አይነት ወርቅ ነው ጦሩ ላላችሁት፣ ባህሬን ነው በብዛት እኛ ሀበሻ የምንገዛው ባህሬን ነው እና ቆንጆ ተፈላጊው ባህሬን ነው ላችኋለሁኝ። ገዝታችሁ አጊጡበትም ትርፋማም ትሆናላችሁ። የቸገራችሁ ለታት ትሸጣላችሁ። እኔም እንግዲህ እንደምታዩት እንጀራ ሰፋ ሰፋ እያረኩ ነው። ከሱቄ ውስጥ ነው በማብራት ነው። እንግዲህ ሁሌ ደሞ የማትሰለች የማትጠገብ ከማንም ቤት ከክብሩም ከዲሃውም የማትጠፋ ሹሮ ማለት ነው። ሹሮን እንግዲህ እንደምታዩት ዲክ ዲክ እያለኝ ነው። አብረን እንብላ ማለት ነው። እና ብዙ እኔ እንዴ ኔ እንዴ ኔ ከሆነ እኔ በጣም ነው ፍሮ ሞዲው እንግዲህ ሌላው ላይወድ ይችላል። ሀሶ ዲም ሆናቸው ሌላ ፈቃች ይችላል። በመሀልም እያሰፋሁኝ በመሀልም ወጤንም እንትን እያልኩ ነው ሀምጣዲ አይድ ውስጥ ግን የብቻ ጢስ ቤቱ ጋራ ትንሽ ተራርቆብኛል ማለት ነው። አንዴ ከሱ ቤቱ ውስጥ ነው የምጋግረው ወጡ ደግሞ ከኩሽናው ነው ማለት ነው። እና እንጀራ ያመራችሁ ሽሮም ያመራችሁ እንብላ ማለት ነው። እና ላይክ ሸር ደግሞ አትርሱ፣ አበረታቱኝ። የው ብቅላ ማለት ያህል ነው። ጥያቄም ሌላም እንሻላ አወጣለሁ። ያየሁትን ነው ይህን የመለስኩት። ሰላጣም ቆርጫለሁኝ፣ ዘይቱም አለ እንግዲህ የህክማ እየሰላጣ ደግሞ በጎን ተቀምጣል። ለምን ቃሪያ ምናምን አርጌበታለሁና እንዲያቃጥላት እሬ ነው የምትለው ቃሪያ ስትበላው አትወዲም። እና እንግዲህ ቁርስ እንብላ ምሳ አብረን እላችኋለሁኝ። ላይክ ሸር እያረጋችሁ ሽሮዋም እንትኗም እንግዲህ አላላ ሀገራችሁ ያብቃችሁ ማለት ነው። ልትወስዱት ይህ የህናይታችሁ ብዙዎቻችሁ፣ ሽሮ እና እንጀራ ሰላጣ እንኳ ሰልችቷችኋል። ሽሮ እና እንጀራ ሊያምራችሁ ይችላል። የማታገኙት ጠለብ ያላችሁ ጠለብን በኮኑ እንዲሁ ቋሚ ስራ ያላችሁ የማወርዱት ይጃዛ ሊያምራችሁ ይችላል ሽሮ። በተለይ በተለይ ደግሞ የሀገራችን እንጀራው ኖርማን እህልም ቀሊል ነው ይበላልና ጤናማም ነው። ያምራል ማለት ነው። መጨረሻውን አብሽሩ። ላይክ ሼር እያደረጋችሁ ቪዲዮውን ተከታተሉት። ሰነ መጨረሻው እና ወርቁ እንደነገርኳችሁ ባህሬን ነው። ኢንሻአላህ ሌላ ኮሜንት አስቀምጡልኝ፣ የምትፈልጉትን ጠይቁ መልስላችሁ